ትናንዴ ውላሊስ በኋላ ስብሰባ ነው ያመሽሁት። ማታ 3 ሰዓት ምናምን ይወጣሉ ነው። ወሎ እንዴት ነው ምናምን ለበህ ነበር። ወሎ ምን ያው ነው ወረዲ ተስማምተናል። አሁን እንግዲህ መጨረሻው እነሱ ወረዲ ምክንያት አሳጥተናቸዋል። እንግዲህ የቀረው አሁን አሁን የቀረን እንትን መስራት ነው አደረጃጀት እ ስለዚህ ትልቁ እንትንም እዚህ ጋ ነው። ይሄ በህዝባዊ ድርጅት በምናምን እቴ በምናምን እቴ በእስክንድር ምናምን የሚያመሀኙትን እሱን ዜሮ አጠጥተናቸዋል። ተስማሙ አዎ ምንም ማፍረስ እንደማያስፈልግ ማፍረት ሳያስፈልግም። አይ ያው እንወጣለን ነው አንድንሆን እና እንወጣለን ነው። ግን እንትን ላይ ነው አሁን ሊያፈርሱ የፈለጉት እህ ኃላፊነቱ ላይ ምን ማንኛውም ኃላፊ መሆን ነው።

አሁን እንትን እናወጣለን። ይሄ መመልመያ መስፈርቱን እሱን እናወጣለን። እዛ በኋላ ኦልሬዲ እያንዳንዱን አንኳር አንኳር እንትን ለምሳሌ አምስት እንትን አለ አይደል? አምስት ኮር ዋና አስራና ፋይናንስ ጦር አዛዥ መውሰድ ያለብን እኛንን ነው። በአቋም ይሄ በአቋም ቡድኑ በአቋም የያዘው ነው። እዛ ውጪ ድርጅት አለ። ድርጅቱን መያዝ ይችላሉ። ዋና ከነሱ ከሆነ ምክትል እንዲህ እያደረጉ፣ እነዚህ ላይ በደንብ ትኩረት ሰጥተን ነው እንትን የምንለው። ይሳካል አይሳካም፣ ያው አላቅም። ብቻ እዚህ ጋር ፍርሱ ብለን ነው እኛ እንትን ያልነው። ከዚህ በኋላ አሁን በህዝባዊ ድርጅቱ ምናምንቴ ምናምንቴ ከዛ ጽፈን ጨርሰናል። እሱ ላይ ለጦራችንም ለአባላችንም ወደታቸው ወርደር የሚሰራው ስራ ስለሆነ የሚከብደውን ነገር እና ትልቁን በድርጅቱ ምክንያት የሚባለውን ነገር አክስመናል ማለት ነው። እሱን ቃለ ጉባኤም የቃል ኪዳን ሰነድን ፈርመን ይዘናል። ወንመጣለን ነው። አዎ፣ ስለዚህ ከዛ ውጭ ያለው ነገር የሀላፊነት ጉዳይ ነው የሚሆነው። የሀላፊነት ጉዳይ ካፈረሱ ደግሞ ወደ ታይ ዝቅ ብለን ለአባላችን ማስረዳሉ። ይሄ ነው ያለው ነገር ነው። ማን የመጣው ካን ከደሳለኝ ጋር ደሳለኝ ብቻ ነው የቀረው፣ ሌላ ሁሉም አለ። እኛ ብቻ ነው እኮ ትንሽ የመጣ ነው። መስፍን አለ፣ መስፍን የለም። ያው ከመጣም በኋላ ስለነበረ ዝም ብለን ዶክተር አስገባ ነው የዶክተር ታደሰ ያው መተን ስለነበረ፣ አይ ቴክኒካሊ በሆነ ነገር ምንም አልተሸዋወርም ምንም ማለት ነው በታሪክ በታሪክ እንኳን አላ እንኳን እንትኗን እንትኗን ሁሉ ሰነዷን ማናዎችን ሁሉ ቃላቷን ሁሉ እየሰነጠቅን ነው እንትን ያደረግናት? ቃላቷን ቃላቷን ሁሉ ማለት አይ ጥሩ ነው።